ከሲዳማ አርቲስቶች ወይም ተወዳጅ ከሆኑት ታዋቂ ከሆኑት አርቲስቶች መካከል አንዱ ሹሙሎ ሹንዴ የሚባለው ድምፃዊ ስለ አርቲስት ቶክቻው ምንድን ነው ያለው? አይ ሪስፔክት ሂም ሶ ማች። ቶክቻ ማለት የሲዳማን ባህል ቋንቋ ለዓለም ያስተዋወቀ ጀግና ነው። ኢትዮጵያን ካስጠሩት ድምፃውያኖች መካከል ከስዳማም አልፎ የስዳማም ባህል ባለም ደረጃ በማስተዋወቅ የኢትዮጵያን ሙዚቃ ኢንዱስትሪ ከፍ በማድረግ የታወቀው፣ ለበርካታ ድምፃውያን ተምሳሌት የሆነው በማለትም ነው የገለጸው ቶክቻውን ቶክቻውና ሹሙሎ ሹንዴ። ሰሞኑን አርቲስት ቶክቻው ማህበራዊ ሚዲያ ላይ ወጥቶ የስዳማ ክልል ዋና ባለስልጣናትን ማውገዝ ወይም መቃወሙ የሚታወስ ነው። ያን ተከትሎም ሹሙሎ የባለስልጣናት ጎን ቆሟል፣ በማለት በርካቶችም ቁጣ አንስቶ ነበር። ሹሙሎ እየገለጸ ያለው እኔ ከማንም ጎን አልሆንኩም፣ አርቲስት ቶክቻውን ከጀርባ ሆኖ የምንዱትም ልክ አይደሉም፣ አርቲስት ቶክቻው የዋይነትን ተጠቅሞ እሱን ልጠቀሙበት ነው፣ በማለት ከዚህ በፊት መግለጹ የምታወስ ነው። የኋላ ኋላ ደግሞ አርቲስት ቶክቻው የህዝብ ልጅ ነው በማለትም ነው የገለጸው። አርቲስት ቶክቻውን በጣም ነው እንደ ኢትዮጵያዊ የምወደው የማከብረው ደግሞ የእሱ ማድናቂ ነኝ በማለትም ገልጾታል። አርቲስት ቶክቻውን እኔ አንድም ቀን ከእሱ ላይ እሱ ላይ ለመሳለቅም ወይም ሌላ ነገር አስቤ አላቅም በማለትም ነው ሹሙሎ ሹንዴ የገለጸው። ሌላ ብቻ ከዚህ በፊት የተናገረው በርካቶች ሹሙሎ ላይ ቁጣ ያነሱት ለምንድን ነው ቶክቻው ላይ የተሳለቀው በማለትም ጥያቄ ያቀረቡት አሉ። ህዝቤ ሆይ ተነስ፣ ህዝቤ ሆይ ተነስ ክረምት ደርሷልና ረስ። በማለትም ቀልድ መቀለዶ የምታውቅ ነው። ከምንጋ ተያይዞ እንደሆነ በሳቱ የምታወቅ ነው በማለት በርካቶችም ገልጾት ነበር። ከዛ ኋላ ግን እሱ ሚዲያ ላይ በመውጣት ቶክቻውን በጣም ነው ወደው የማከብረው፣ ንጹህ የስዳማ ልጅ ነው። እኔ ለእሱ ያለኝ አክብሮትና አድናቆቴ ልዩ ነው። የስዳማ ባህልን በዓለም ደረጃ ያስተዋወቀ የስዳማ ዝባለ ውለታ ነው። ማንም ከመሬት ተነስቶ የምሳለቅበት ሰው አይደለም። እሱ ታላቅ ሰው ነው ማለት እኔም እንደ አንድ ኢትዮጵያዊ የሱ አድናቂ ነኝ በማለት ምነው የገለጸው ሚኪ ነኝ ከሚኪታ አብረን ፎ ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኘው ሰላም ቆዩልኝ